የ19 ዓመቷ ፋኖ በዓለም ላይ ዋሴ ቆስላ ከተማረከች በኋላ በግፍ ተገደለች። ውጊያ ላይ እያለች ቆስላ መማረኳ የተገለጸ ሲሆን የአገዛዙ ሰራዊት ከያዛት በኋላ ለመናገር በሚከብድ መልኩ እጅግ አሰቃቂ በሆነ ሁኔታ ህይወቷ እንዲያልፍ አድርጓል። ጥቅምት ሁለት ቀን 2018 ዓ.ም በምዕራብ ጎጃም ማንኩስ አካባቢ በነበረ ውጊያ ቆስላ የተያዘችው የአማራ ፋኖ ቴዎድሮስ እዝ የአምስተኛ ክፍለ ጦር አባል የነበረችው ፋኖ በዓለም ላይ በአብይ አህመድ ወታደሮች በአሰቃቂ ሁኔታ ህይወቷ እንዲያልፍ ተደርጓል። ቆስላ በአገዛዙ እጅ የወደቀችው የ19 ዓመቷ ወጣት በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው በአሳዛኝ ሁኔታ በስለት ህይወቷ እንዲያልፍ አድርገዋል። አርበኛ አስረስማረ ዳምጤ ሁኔታውን አስመልክቶ በጽናት የምንታገለው ይህንን አት ነው ብሏል። ስለዚህ አሁን አማራ የሚለውን እንኳ ተነቀሽ ብሎ ያችን እህታችንን ቆርጦ ሲገል፣ አንድ ትግሬ ቢሆን አገሩ ተቃጥሏል። የኦሮሞ ወታደር ነው ማርከው፣ ፋኖ እንደዚያ ቢያደርግ ኖሮ ኦሮሞ የሚል የተነቀሰውን ቢቆርጥ ፋኖ አለም ይናወጣል። አሜሪካ ራሱ ነጮች ይነሱብናል። በተያዘ ሻለቃ ዝናቡ ልንገረው፣ የወጣቷ ፋኖን አሳዛኝ ህልፈት ተከትሎ በዚህ የህልውና ጦርነት ውስጥ ጀግና ሴት ተዋጊያችንን እንጂ በጭንቀት ውስጥ ያለች ልጃገረድ አይደለሽም ብሏታል። የተጨነቁትን አልሆንሽም ለተጨነቁት ሁሉ ዘብቆ መሽላቸዋል እንጂ ለዚህም ሲባል ከልፈትሽ በኋላም አገዛዙ አስክሬንሽን በአሳዛኝ ሁኔታ ግፍ ፈጽሞበታል። የትግል አደራሽን በሁሉም ተዋጊ ሰራዊታችንና በሁላችንም የእምነት እቅፍ ውስጥ ይቀመጣል። አደራሽን ተቀብለናል። በትግላችን እንዘክርሻለን። ነፍስሽ በሰላም ትረፍ ያለው ሻለቃ ዝናቡ ልንገረው ነው። የጀግናዋን ህልፈት አስመልክቶ አፋ አባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል መግለጫ ሰጥቷል። ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ተፈጽሟል። የራስ ቢትወደድ መንገሻ ትከም የአምስተኛ ክፍለ ጦር የአረንዛው ዳሞት ብርጌድ አባል በነበረችው ፋኖ በዓለም ላይ በውርለት በተደረገ ተጋድሎ ከጓደኞቿ ጋር ሆና እየታገለች እያለ በአገዛዙ በተተኮሰ ጥይት ትቆስላለች። የዓለም አቀፍ ሕግን የማያከብሩት የብልጽግና አገዛዝ ሰራዊት ከሰብአዊነት ከህሊና ከዓለም አቀፍ ሕግ በወጣ መልኩ በስለት ህይወቷ እንዲያልፍ አድርገዋል። በፋኖ ላይ እጅግ አሳዛኝ ድርጊት የተፈጸመው ፋኖ በውጊያ የማረካቸውን የአገዛዙ ሰራዊት ለዓለም አቀፍ የሰብአዊ መብት ተቋማት እያስረከበ በሚገኝበት የተማረኩ ቁስለኞችን ሕክምና በሚሰጥበት ጊዜ ነው። የአማራ ህዝብ ይህንን በለጋነት እድሜዋ በእህታችን ላይ የተፈጸመውን ድርጊት አይተና ሰምተ ከቤት ብትቀመጥ ህሊና እረፍት አያገኝም። ስለዚህ ፋኖ እንድትቀላቀል በሰማዕቷ ፋኒት በአለም ስም ጥሪ እናቀርባለን ብሏል የሴቶች ክፍል በሰጠው መግለጫ። በመላው ዓለም የምትገኙ ወገኖቻችንም ይህንን በፋኗ ጋር የተፈጸመውን ኢሰብአዊ ድርጊት እንድታወግዙና ለዓለም አቀፍ ማህበረሰብ እንድታሳውቁ ሲል ጥሪ ቀርቧል። ፍቅር እንጂ ዱላ አይገዛም። ፍቅር እንጂ